እንግዲህ ይህን ስናጠቃልለው ቃል የተባለው በቁጥር 14 ላይ ቃልም ሥጋ ሆነ ተብሎ ሰው የሆነው ያ ቃል ኢየሱስ ክርስቶስ እርሱ የባህሪ አምላክ ነው ማለታችን ነው። ምን ማለት ነው? ከድንግል ማርያም ከመወለዱ በፊት ቃል ሥጋ ከመሆኑ በፊት በቃልነቱ የባህሪ አምላክ ነበረ ማለታችን ነው። በዚህም ኢየሱስ ክርስቶስ በቃልነቱ ማለት ነው እግዚአብሔር ዘላለማዊ አምላክ እንደሆነ ጅማሬና ፍጻሜ እንደሌለው ሁሉ ቃልም ዘላለማዊ ነው፣ ጅማሬና ፍጻሜ የለውም ማለት ነው። ሁለተኛ እግዚአብሔር ዓለማትን ካለመኖር ወደ መኖር እንዳመጣ ሁሉ ፈጣሪ እንደሆነ ሁሉ ቃልም ዓለማትን ካለመኖር ወደ መኖር ያመጣ አምላክ ፈጣሪ ነው ማለት ነው። ሶስተኛ፣ እግዚአብሔር ምሉ እንደሆነ ሕይወትን ከማንም እንደማይቀበልና ሕይወትና ብርሃን ሰጪ እንደሆነ ሁሉ ቃልም በራሱ ምሉ የሆነ የራሱ ሕይወት ያለው ለፍጥረት ሁሉ ብርሃንን የሚሰጥ ነው ማለታችን። አራተኛ እግዚአብሔር ሁሉን ቻይ አምላክ እንደሆነ ሁሉ የሚሳነው ነገር እንደሌለ ሁሉ ቃልም ሁሉን የሚችል አምላክ ነው የሚሳነው ነገር የለም ማለት ነው። አምስተኛ እግዚአብሔር በሁሉ ስፍራ እንደሚገኝ ወሰን እንደሌለው ሁሉ ቃልም በሁሉ ስፍራ ይገኛል ማለታችን ነው። ስድስተኛ እግዚአብሔር ሁሉን አዋቂ እንደሆነ ምንም የተሰወረ ነገር በእርሱ ዘንድ እንደሌለ የትናንቱን የዛሬውን የነገውን ሁሉ እንደሚያውቅ እንዲሁ ቃልም ሁሉን አዋቂ ነው ማለታችን ቃል የባህሪ አምላክ ነው ብለን ስንል፣ ሰባተኛ እግዚአብሔር መንፈስ እንደሆነ ረቂቅ እንደሆነ ሁሉ እንደማይጨበጥ እንደማይዳሰስ ሁሉ ቃልም ቅድመ ዓለም ወይም ደግሞ ሥጋን ከመዋሃዱ በፊት ቃልም መንፈስ ነው ማለታችን። ስለዚህ ቃል ሥጋ ሆነ ማለት አሁን ተመልከቱ። ቃል ሥጋ ሆነ ማለት ወሰን የሌለው የመለኮት ባህሪ ያለው ቃል ውስን የሆነውን የፈጠረውን ደካማውን ሟቹን ውስኑን የሰውን ነፍስና ሥጋ ከድንግል ማርያም በመንሳት ሰው ሆነ ማለታችን ነው። ቃል ሥጋ ሆነ ማለት አምላክ ሰው ሆነ ማለት ነው። የማይዳሰሰው ተዳሰሰ፣ የማይጨበጠው ተጨበጠ፣ የማይታየው ታየ፣ የማይወሰነው ተወሰነ ማለት ነው። እዚህ ላይ እንድናስተውል ያስፈልጋል። ዮሐንስ አፈወርቅ በሃይማኖት አበው ላይ መለኮትነቱ የተገኘው ከድንግል ማርያም አይደለም ይለናል። ቃል ሥጋ ሲሆን የመለኮት ባህሪው ከድንግል ማርያም የተገኘ አይደለም። ድንግል ማርያም ሰው ናት፣ የአብርሃም ዘር ናት። ይህንን ሲናገር ምን ይላል? በምዕራፍ 66 ክፍል 3 ቁጥር 3 ላይ የመለኮት መገኘት ከእመቤታችን ከተወለደ ወዲህ አይደለም ከአብ ከመንፈስ ቅዱስ ጋር ዓለም ሳይፈጠር የነበረ ጥበብ ነው ይላል። እንዲሁም ቄርሎስ ይህንኑ በድጋሚ ሲናገር የመለኮቱ መገኘትም ከድንግል አይደለም ከአብ ከተወለደ በኋላ ለመለኮቱ ሁለት ልደት አይሻምና መለኮት ሁለት ልደት የለውም ማለት ነው። አንድ ከአብ ተወልዷል ማለት ነው። በመለኮቱ ዳግመኛ ሊወለድ ሁለተኛ ልደትን ወደደ ተብሎ ይነገርለት ዘንድ ይህስ ክህደት ነው ይላል። ስለዚህ መለኮትነቱ የተገኘው ከድንግል ማርያም ሳይሆን የባህሪው ነው ከእግዚአብሔር ነው ማለት ነው። ሁለተኛ ቃል ሥጋ ሲሆን የማይወሰነው አምላክ ውስን ሲሆን በጠባብ ደረት ባጭር ቁመት ተወስኖ ሰው ሲሆን የፍጥሩን ስጋ ሲዋሃድ የመለኮት ባህሪውን ትቶታል ማለት ደግሞ አይደለም። ከድንግል ማርያም ከተወለደ በኋላም ኢየሱስ የመለኮት ባህሪው እንዳለ ነው፣ አምላክነቱ አልተለወጠም ማለት ነው። ቅዱስ ቄርሎስ ስለዚህ ጉዳይ ሲናገር ወልድ በድንግል ማዕፀን ሳለ በሰማይም በምድርም ከአባቱ ጋር በአንድ ባሕሪ መለኮት ህልው ነውና ከኃጢአት በቀር በድንግል ማሕፀን ስጋ ሆኖ ከተፈጠረ ከፍጹም ትስብዕት ጋርም በማይመረመር በአንድ ባሕሪ መለኮት መችም መች አንድ ነውና ይ አልተለወጠም። ያ በቅድምና አስቀድመን የተናገርናቸው እነዛ የመለኮት ባህርያት በሙሉ በቃል ውስጥ እንዳሉ ከስጋ ጋር ተዋህዷል። ሦስተኛ እዚህ ውስጥ የምንመለከተው ቃል ሥጋ ሲሆን ማለት ነው። መለኮት የሥጋን ባህሪ ሲዋሃድ አምላክ ሰው ሲሆን ኢየሱስ ሲባል አማኑኤል ሲባል የመለኮትና የሥጋ ባህሪ ሳይለዋወጡ፣ ሳይነዋወጡ፣ ሳይጠፋፉ በተዋህዶ በተአቅቦ ይኖራሉ ማለት ነው። አንዱ አንዱን ሳያጠፋው ማለት ነው ወይም ሳይለያዩ ማለት ነው። ይሄ ትልቅ ምስጢር ነው። ይሄ በሥነ መለኮት ቋንቋ ተዋህዶ ይባላል። ስለዚህ ቅዱስ ቄርሎስ ስለዚህ ጉዳይ ሲናገር ንጽህት ድንግል እግዚአብሔር ቃልን በሥጋ የወለደችው እንደሆነ እናምናለን። ተመልከቱ፣ ንጽህት ድንግል እግዚአብሔር ቃልን በሥጋ የወለደችው እንደሆነ እናምናለን። ጌታችን ኢየሱስ ክርስቶስን በእውነት አንድ እንደሆነ እንታመናለን። ሁለት አይደለም። የእግዚአብሔር ቃል ስጋን ወደ መሆን፣ ስጋም መለኮት ወደ መሆን ተለወጠ አንልም። የእግዚአብሔር ቃል አይናወጥም፣ አይለወጥም፣ አይቀላቀልም። በተዋህዶ ለዘላለም ይኖራሉ፣ ሁለቱ ሳይጠፋፉ ማለት። ይህን ብዙ ጊዜ እናነሳዋለን፣ ብዙ ጊዜ አንስቻዋለን። የብዙዎቻችን ችግር አሁን ኢየሱስ ክርስቶስ በስጋ ከድንግል ማርያም ተወልዶ ተሰቅሎ ከሞተና ከተነሳ በኋላ ወደ ሰማይ ካረገ በኋላ ኢየሱስ አሁን አምላክ እንጂ ሰው አይደለም፣ ፈጣሪ እንጂ ፍጡር አይደለም፣ ፈራጅ እንጂ ሊቀ ካህናት አይደለም የሚሉ አባባሎች አሉ። ይሄ ኦርቶዶክሳዊ ትምህርት አይደለም። ምክንያቱም ኢየሱስ ክርስቶስ አሁንም በአብ ቀኝ በቃልነቱ በሥጋነቱ በተዋህዶ ለዘላለም ይኖራል ሳይጠፋፉ ሳይለያዩ። ሲመጣም እንደዚሁ በአምላክነቱና በሰውነቱ ነው የሚመጣው ለፍርድ ሲመጣ። ስለዚህ የሞተውም የተነሳውም በሥጋ ሞተ፣ በመንፈስ ሕያው ሆነ። ቅዱስ ቄርሎስ አሁንም በድጋሚ በምዕራፍ 78 ከቁጥር 12 እስከ 13 ድረስ ወዶ ባደረገው እግዚአብሔር ወዶ ባደረገው ተዋህዶም ፍጹም ሰው ሆነ። ሰውም ከመሆኑ የተነሳ የመለኮቱ ባህሪ አልተለወጠም። ለባዊት ነፍስ ካላቸው ከንጹሕ ስጋ ጋር አንድ ሲሆን አልተቀላቀለም፣ አልተናወጠም፣ አልተለወጠም እንላለን ይላል ቄርሎስ። በመጨረሻ እዚህ ላይ የምንመለከተው ኦርቶዶክሳውያን አበው ኢየሱስ ክርስቶስ ቃል ስጋ ሆኖ ወደዚህ ምድር ሲመጣ ሰው ለምን እንደሆነ ሲጽፉና ሲያብራሩ እንዲህ ብለዋል። ለምንድን ነው ሰው የሆነው? ይህንን ከቅዱስ ቄርሎስ ትምህርት ላይ የተወሰነውን ነገር ለማየት እንሞክራለን። ብዙ የቤተ ክርስቲያናችን መጽሐፍት አምላክ ሰው የሆነበትን ምክንያት በስፋት ጽፈዋል። ለዛሬው ትምህርታችን እኔ በቅዱስ ቄርሎስ ከሃይማኖት አበው ላይ ተነስቼ አንዳንድ ማብራሪያዎችን እሰጣለሁኝ። አንደኛ ከእግዚአብሔር አብና ከራሱ ጋር ያስታርቀን ዘንድ ነው ይላል ቄርሎስ። ኢየሱስ ቃል ሥጋ የሆነውና በዚህ ምድር መጥቶ ስለ እኛ በደልና ኃጢአት የሞተበት አንዱ ምክንያት ሊያስጠርቀን፣ ይህን በዕብራውያን ምዕራፍ 7 ቁጥር 28 ላይ እናገኘዋለን። ቄርሎስ ግን እንደዚህ ይላል፤ እንደ ካህን ስጋውን ይሰዋ ዘንድ፣ በመለኮቱ ኃጢአትን ሁሉ የሚያጠፋ እርሱ ሰው በመሆኑ አስታራቂ ሆነ ይላል። አምላክ ሆኖ ሳለ ሰው የሆነው ሁሉን ማድረግ የሚችለው እግዚአብሔር ሰው ሆኖ መስዋዕት የሆነው ስጋን የተዋህደው ሰውን ከራሱና ከአባቱ ጋር ያስታረቅሰል ነው፣ አስታራቂ ሊሆነን ነው፣ ሁለተኛ ሊቀ ካህናት ሊሆነን ነው ይላል ቄርሎስ። አሁን በዕብራውያን ምዕራፍ 2 ቁጥር 14 እና ምዕራፍ 4 ቁጥር 16 ያለውን ሲያብራራ ማለት ነው እንዲህ ይላል። በተገዢ ባህሪ ቢገለጥም በሰው ባህሪ ቢገለጥም በደካማ ሰውነት ቢገለጥም እርሱስ ቀድሞ በነበረበት ባህሪው በመለኮትነቱ ጸንቶ ይኖራል። ሰው ሆነ እንዳል እርሱ እንደኛ ሰው በሆነ ጊዜ የክህነትና የክህነትን ሹመት ገንዘብ እንዳደረገ እንናገራለን ል በቄርሎስ ሃይማኖተ አበው ምዕራፍ 79 ላይ። ስለዚህ ክህነቱ የማይሻር ክህነት ነው፣ ዘላለማዊ ክህነት ነው። በቃልነቱ ካህን አልነበረም፤ ካህን የሆነው ሰው ሲሆን ነው። ክህነት የሰው ስራ ነው። ስለዚህ ይሄንን የሰው ስራ ፍጹም ለማድረግ አምላክ ሰው ሆነ። ስለዚህ የኢየሱስ ክርስቶስ ክህነት ከብሉይ ኪዳኑ ክህነት የተለየ ነው። የማይሻር ክህነት ነው። ዘላለማዊ ክህነት ነው። ፍጹም ክህነት ነው። ፍጹም የአስታራቂነት ስራ ነው ማለት ነው። እግዚአብሔር አምላካችን ስም የተመሰገነ ይሁን። ሶስተኛ መስዋዕት ሊሆነን ነው ይህንኑ ቄርሎስ ሲናገር ያመኑበትን በስልጣን ብቻ ያድናቸው ዘንድ በክብር በጸጋም ያከብራቸው ዘንድ ስልጣን አለው። ለእግዚአብሔር አብ ስለ እነርሱ መስዋዕት ሆኖ ቀርቧል። ስጋውን መስዋዕት አድርጎ ሲያቀርብ የቀረበው የኢየሱስ ክርስቶስ ስጋና ደም መለኮት የተዋሃደው ፍጹም መስዋዕት፣ አብን ደስ ያሰኘ መሥዋዕት፣ እንከን የለሽ እኛን ከእግዚአብሔር ጋር ለዘላለም የሚያስታርቅ መስዋዕት ሊሆነን ኢየሱስ ክርስቶስ አምላክ ሰው ሆነ ማለት ነው። እግዚአብሔር የተመሰገነ ይሁን። ከዚህ የበለጠ መስዋዕት የለም። ለእግዚአብሔር ሌላ ልናቀርብ የምንችለው ልናቀርብ የምንሞክረው ስለ ኃጢአታችን የምናቀርበው ሌላ መስዋዕት የለም። ሌላም ሰው፣ ሌላም መልአክ፣ ሌላም ፍጡር ለእኛ ለእግዚአብሔር የሚያቀርብልን መስዋዕት የለም። የመጨረሻ መስዋዕት ነው። ፍጹም መስዋዕት ነው። ወደ እግዚአብሔር ፊት የሚያቀርብ መስዋዕት ነው። ኃጢአታችንን ፈጽሞ የሚደመስስ መስዋዕት ነው። ይህ ቀረሽ ይህ ጎደለው ተብሎ ተጨማሪነት የማያስፈልገው እግዚአብሔር ያዘጋጀው እግዚአብሔርን ደስ ያሰኘ መስዋዕት ነው። እግዚአብሔር አምላካችን ስም የተመሰገነ ይህ መስዋዕት ዘላለማዊ መስዋዕት። አራተኛ ጌታ ኢየሱስ ክርስቶስ ሰው የሆነው ቃል ሥጋ የሆነበት ምክንያት ቄርሎስ ሲናገር መንፈስ ቅዱስን ያሳድርብን ዘንድ ነው። ቅዱስ ቄርሎስ በሃይማኖተ አበው ምዕራፍ ሰማንያ ላይ እርሱ አለ፣ ኢየሱስ ክርስቶስ ማለት ነው፣ ቃል ሥጋ የሆነው እርሱ ባመኑት ሰዎች መንፈስ ቅዱስን እንዳሳደረ አስተውሉ ይላል። እርሱ ከእኛ ጋር በሥጋ ስለተካፈለ በእርሱ ለምናምን ለእኛ ኢየሱስ ክርስቶስ በእኛ ውስጥ ሊያድር መንፈስ ቅዱሱንም በእኛ ውስጥ ሊያሳድር ፈቀደ። በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እና 20 ላይ ወይ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ይላል። ሥጋችን የእግዚአብሔር ቤተ መቅደስ እንዲሆን አምላክ ሰው ሆነ። አዎ በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩት። እግዚአብሔር አካላዊ ቃል ሰው የሆነው እኛን የራሱ ቤተ መቅደስ ሊያደርገን ነው ማለት ነው። አንጽቶ፣ ቀድሶ በደሙ የመንፈስ ቅዱስ ማደሪያ ያደረገን እግዚአብሔር የተመሰገነ ይሁን። ክርስትና የሚጀምረው የእግዚአብሔር መንፈስ ማደሪያ በመሆን ነው፣ ከእግዚአብሔር ጋር በመታረቅ ነው ወገኖች። ኢየሱስ ክርስቶስ መንፈስ ቅዱስ በእኛ ውስጥ ከሌለ እኛ እግዚአብሔር ወገን አይደለንም፣ ክርስቲያኖችም አይደለንም። አምስተኛ ሞትን ይሽር ዘንድ ነው ይላል ቄርሎስ። በስጋ እንደሞተ ሞተ፣ በእግዚአብሔርነቱ ኃይልም እንደተነሳ አምናለሁ። እርሱ የባህሪ አምላክ ነው ይላል። እግዚአብሔር የተመሰገነ ይሁን። ሞትን ይሽር ዘንድ ማለት ነው። ስድስተኛ ልጅነትን ይሰጠን ዘንድ፣ የማይጠፋ ልጅነትን ይሰጠን ዘንድ ቃል ስጋ ሆነ፣ ከእግዚአብሔር እንወለድ ዘንድ ከማይጠፋው ዘር እንወለድ ዘንድ ለዘላለም በፊቱ አባ አባ ብለን የምንጮህበትን የልጅነት መንፈስ ተቀብለን በእግዚአብሔር ዘንድ እንኖር ዘንድ ልጆቹ ያደርገን ዘንድ አምላክ ሰው ሆነ። በወልድ ውሉድ ተባልን ማለት ነው። ይሄ ልጅነት የማይጠፋ ልጅነት ነው። ይሄ ልጅነት ከእግዚአብሔር መወለድ ነው። ይሄን ልጅነት ማንም ሊያሰጠን አይችልም። ይሄን ልጅነት የእግዚአብሔር ልጅ ተብለን ልንጠራ እግዚአብሔር እንዴት ያለውን ፍቅር እንደሰጠን ተመልከቱ፣ እንዲሁም ነን ይላል ሐዋርያው። ሰባተኛ ከዳቢሎስ ባርነት ነፃ ያወጣን ዘንድ አምላክ ሰው ሆነ። ቅዱስ ቄርሎስ ስለዚህ ጉዳይ ሲናገር፣ ሰይጣንን ያጠፋው ዘንድ በዘመናቸው ሁሉ ሞትን በመፍራት ለዳቢሎስ በመገዛት የነበሩትን እነዚያን ያድናቸው ዘንድ ነው ይላል ሃይማኖት አበ አሁንም ምዕራፍ ስምንት ቁጥር ዘጠኝ ላይ ሰይጣንን ያጠፋው ዘንድ ይላል። እግዚአብሔር የተመሰገነ ይሄ በዕብራውያን ምዕራፍ 9 ቁጥር 15 ላይ ይናገራል እንዲህ በማለት ዕብራውያን ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይላል እስከ 15 እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው፣ በሞቱ ሞትን እንዲሽር በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። አምላክ በስጋና በደም ከእኛ ጋር የተካፈለው ከሞት ፍርሃት ነፃ ወጥተን የእግዚአብሔር ልጆቹን እንድናመሰግነው ነው። ሞት የተሻረው የዲያብሎስ ባርነት የቀረውና ነፃ የወጣ ነው በጌታችን እና በአምላካችን በኢየሱስ ክርስቶስ ነው። ስለዚህ በኢየሱስ ክርስቶስ የሚያምን ሰው ሞትን ባሸነፈው ጌታ በኢየሱስ ክርስቶስ አምኗልና ሞትን አሸናፊ ነው፣ ሕያው ነው። ከእግዚአብሔር ለይ ያለው ብሎ አይፈራም። ከዚያ ዓለም ቢሄድ እንኳ የሚሄደው ወደ እግዚአብሔር ነው። ስለዚህ ያ ቀን ከሞት የማምለጫው ቀን ዛሬ ነው። ዛሬ በኢየሱስ ክርስቶስ የሚያምን ሰው ከሞት ፍርሃት ነፃ ሆኗል። ዛሬ በኢየሱስ ክርስቶስ ያመነ ሰው እውነተኛ እምነት ማለት ነው። በእርሱ ያመነ ሰው ከዳቢሎስ አገዛዝ ነፃ ይሆናል። የእግዚአብሔር አምላካችን ስም የተመሰገነ ነው። ስለዚህ አምላካችን እና መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ፣ ፍጹም ሰው። ኢየሱስ ክርስቶስ የባህሪ አምላክ ነው ማለት ነው። የባህሪ አምላክ ማለት ከማንም አምላክነቱን ያልተቀበለው የራሱ የባህሪው ገንዘቡ የሆነ ሌሎቹ አማልክት ነን ብለው የሚናገሩ ቢኖሩ እነዛ አማልክት ነን የሚሉት የተፈጠሩና በእግዚአብሔር ቸርነትና በእግዚአብሔር ጸጋ የተሰጣቸው ኃይልና ብቃት እንጂ የራሳቸው ብቃት የሌላቸው ፍጡራን ናቸው። ስለዚህ እግዚአብሔርን የሚመስል ኢየሱስ ክርስቶስን የሚመስል ማንም የለም። ይህንን ትምህርት እንደዚህ ከተመለከትን አሁን የምናምነው አምላክ ኢየሱስ ክርስቶስ የባህሪ አምላክ ነው። አሁን ኢየሱስ ክርስቶስ ከአብ ጋር እኩል ነው፣ ለዘላለም የሚኖር ነው፣ ፈጣሪ ነው፣ ሕያው ነው፣ ሕይወትን የሚሰጥ ነው ብለናል። ስለዚህ ጌታ ኢየሱስ ክርስቶስ እኔና አብ አንድ ነን አለ። ይሄ ማለቱ ምን ማለት ነው? በመለኮትነቱ ማለት ነው። በመለኮት ባህሪው ከአብ ጋር እኩል ነው። እኛ ማለት ነው ልጆች የሆንነው በእግዚአብሔር ቸርነትና በእግዚአብሔር ጸጋ ነው። እኛ ፍጡራን ነን። ኢየሱስ ክርስቶስ ፈጣሪያችን ነው። እርሱ በእኛ ይኖራል። በመኖሩ በጸጋው ልጆቹ አደረገን እንጂ እኛ የባህሪ ልጆች አይደለንም። የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ስንሆን በጸጋ በእግዚአብሔር ምሕረት በእግዚአብሔር ቸርነት ለእኛ ለፍጡራኑ የተሰጠ የእግዚአብሔር ጸጋ እንጂ እኛ በባህሪያችን የእግዚአብሔር ልጆች መሆን እንደ ቃል የአብ ልጆች መሆን አንችልም። እኔና አብ አንድ ነን ብሎ ሲል ጌታችን የመለኮት ባህሪውን ነው ከእሱ ጋር ያለውን እኩያነቱን ነው የሚናገረው። ስለዚህ እኛና አብ እኩል አይደለንም፣ እኛና ቃል እኩል አይደለንም። አንዳንድ ሰዎች እንደዚህ ሲሉ እሰማለሁ። እኛ ፍጡር ነን፣ እኛ የእግዚአብሔርን ቸርነት የተቀበልን ነን፣ እኛ እግዚአብሔርን እንድናመልክ እንድናመሰግን የተፈጠርን ነን። ስለዚህ ለዘላለም እኛ ፍጡራን ነን፣ እግዚአብሔር ደግሞ ለዘላለም በባህሪው አምላክ ነው ፈጣሪ ነው። ባገኘነው ቸርነት እግዚአብሔርን እናመሰግነዋለን፣ እንፈራዋለን፣ እናከብረዋለን፣ እንገዛለታለን፣ እንሰግድለታለን። እኩያችን አይደለም። አ ልካችንን ማወቅ አለብን። መላእክትም ቢሆኑ ከእግዚአብሔር ጋር እኩል አይደሉም፣ ፍጡራን ናቸው። በእግዚአብሔር የተፈጠሩ፣ በእግዚአብሔር ጸጋ የሚኖሩ፣ እግዚአብሔርን የሚያመልኩ፣ እግዚአብሔርን የሚፈሩ፣ ለእግዚአብሔር የሚሰግዱ ናቸው። ስለዚህ ወገኖቼ ልካችንን ማወቅ ይገባናል። እውነት ነው። እግዚአብሔር ከፍ አድርጎናል። የማይገባንን በፊቱ እንድንቀርብ አድርጎናል። ቤዛነትን ከፍሎልናል። ልጆቹ አድርጎናል። ነገር ግን ይሄ ማለት እኛ እግዚአብሔር ነን ማለት አይደለም። ከእግዚአብሔር ከምሕረቱ የተነሳ ለዘላለም እግዚአብሔርን እናመሰግነዋለን፣ እግዚአብሔርን እናመልከዋለን። እኛ እንደ እግዚአብሔር ከሆነ እግዚአብሔር ከሆንን። እኛ እንደ ኢየሱስ ክርስቶስ ከሆንን እግዚአብሔርን አናመልከውም፣ እግዚአብሔርን አንሰግድለትም፣ ለእግዚአብሔር አንገዛም። ለምን? እኩልንና አምላክንና። ስለዚህ ይሄ የሰይጣን ትምህርት ነው፣ የእግዚአብሔር ትምህርት አይደለም። ስለዚህ በሚቀጥለው ከቁጥር ስድስት ጀምሮ ያለውን ደግሞ ለመመልከት እንሞክራለን። የሰማነውን ቃል እግዚአብሔር በልቦናችን ያሳድርብን። አሜን።